ማተቤን ወረወርኩት ማለት ነው፣ እና ከዛ ሴትዬ እኔ ሙስሊም እንደሆንኩ ነው የምታውቀው፣ እኔ ሙስሊም እንደሆንኩ ነው የምታውቀው። እና ዛሬ ልጇ ነበር መስጊድ አልሄድም ብሎ፣ መስጊድ ሄደ፣ ሄድን ና ሄድ፣ እሱ አልሄድም ብለዋል። እሱ እዚህ ሳለ ደግሞ አንቺ እዚህ ልትኖሪ አትችይም፣ እና ትሄጃለሽ፣ ትሄጃለች ምናምናለች ማለት ነው። ከዛ እሺ አልኩኝ እኔም ያው ግዴታ መሄድ ስለነበረብኝ ሄድኩኝ ማለት ነው። ከዛ ሲሄድ ምንድነው ያልኩት፣ እነሱ ቁርአን እየቀሩ ወይም ደግሞ ሰለዋት እያደረጉ ሳለ እኔ ምንድነው ያልኩት፣ ፈጣሪ ዛሬ እውነት ካለ አላህም ወይም ገብርኤል ብዬ አልልም፣ እና እውነት ካለ ትክክለኛውን ፍርድ ወይም ደግሞ ትክክለኛውን ሃይማኖት አገናኘኝም ብዬ ጸለይኩ ማለት ነው። እነሱ እንደዛ ሲሰግዱ ምናምን እኔ የራሴን ጾለት እንጂ የነሱን አልሰማሁም። ገባ አይደል? የራሴን ብቻ ፈጣሪ አንተ እውነት ካለ ወይም ደግሞ በቃ ትክክል ከሆንክ ትክክለኛውን ነገር አሳየኝና ወደ ትክክለኛው መንገድ ምራኝ፣ አልኩኝ ማለት ነው። ከዛ ወደ ትክክለኛው መንገድ ጠዋት ልጆቹን አላቃቸውም ሰግጄ መጥቼ ምናምን በቃ አዳሬን የሆነ ልጅ ነበር፣ ለምን ከሱ ጋር ትሄጂ ምናምን ሲለኝ አደረ ማለት ነው። እና ከዛ ከሱ ጋር ብትሄጂ እኮ ትክክለኛውን መልስ ታገኛለች፣ ስለዚህ አንቺም የመወዛገብ እንትን ያትኖሪም። ከዛም ደግሞ ያልተመለስልሽን ጥያቄ መመለስ ይኖርብሻል እንጂ ሁሌ ሳይመለስልሽ ቀርቶ ለምን ታዝንያለሽ? ለምን ደግሞ በሃይማኖትሽ እርግጠኛና አማኝ ሳት ወይ ከምትኖሪ ለምን እንደዛ ታደርጊም? ምናምን ሲለኝ ከዛ እሻልኩት። ልጆቹን አላቃቸውም፣ ከዛ ልጆቹን አላቃቸውም ጠዋት ገባሁኝና ገስት ላይ ሳናክላቸው ምናምን ከዛ ልትሳደቢ ነው ምናምን አሉኝ ማለት ነው። እኔ ለመሳደብ ብፈልግ እኔ ማንኛውንም ሃይማኖት አከብራለሁ፣ የራሴንም ሃይማኖት አከብራለሁ፣ የሰው ሃይማኖት አከብራለሁ። ገባ አደለም እዚጋ ዛሬ ኦርቶዶክስ እንደዚህ አይደለም ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አይደለሁም። የወረድኩ ሰውም የዘቀጥኩ ሰውም አይደለሁም። ያ ማለት ደግሞ እዚህ ጋ ብቻ ፈጣሪ ዋናው ነገር የምናገር ነገር እስከ ዛሬ ስለምነው፣ ፈጣሪን ስለምነው፣ ሳማልደው አንድ የሚያገኘሁት ነገር አንድ የሚያገኘሁት መልስ አልነበረም። ዛሬ ግን እኔ አምኜበት ፈልጌው ባይሆንም ሄጄ ፈጣሪ፣ አንተ ትክክለኛ ፈጣሪ ከሆንክ ትክክለኛ ፈጣሪ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ ያልኩት ማለት ነው። ገባህ? እዚህ ጋር አንተን ስላገኘው ትክክለኛው መንገድ እንዳገኘ ነው የምቆጥረው። ያ ማለት አንተ ታስረዳኛለህ ከዛ ደግሞ ሌሎችንም ነገሮች እንዳታደርገኛለህ ብዬ ስለማስብ ይህን ሃይማኖት እንዴት በአንድ ቀን ምናምን ልትልን ትችላለህ? በአንድ ቀን መቀበል ይከብዳል። ገባ አይደለ? ይህን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት ለምን እኔ ከቤተሰቦች ጋር ሁሉ የተጣላሁበት ነው። ያ ማለት ከዚህ ጋር ማተብ ስታዋልቅ ምናምን ቤተሰብ ምናምን ይሰማል ያ ማለት ደግሞ ለምን እንዴት ምናምን የሚል ነገር ይፈጠራል ነው። ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሳዋልቀው ምናምን ለምን እኔ ከዛ ስመጣ ምንድነው ነው ብዬ የመጣሁት። ሙስሊም ነኝ ብዬ የመጣሁት። ለምን እዚህ ጋር ሙስሊሞች ካልሆኝ እዚህ ሀገር ላይ እንደሚያሰቃዩ ነው እኔ የማስበው ማለት ነው። በቃ እዚህ ሀገር ላይ ያ ያክል ምቾት አይኖረኝም ምላ ብዬ ስለማስብ ማተቤን ከዛው በጥሼ ነው የመጣሁት እና ከዛ ያው እዚህ ይዤው ነበር። ከዛ እዚህ ይዤው መጥቼ ምናምን ከዛ እዚህ ጆ መጥቼ ምናምን በቃ ሴቲዋ የሆነ ሰዓት ላይ ፈትሻ ክላሴን ብታገኙስ ምን ትለኛለች? ምናምን የሚል እንትኔ ማተቤን ያው ፈልጌ ባይሆንም ወረወርኩት ማለት ነው። እና ከዛ ያንን ወረወርኩት እንግዲህ ክርስቲያንን ካላችሁ ከታች በጣም ይቅርታ እና ያንን እንትን ወረወርኩትና ስወረውረው ምንድን ነው በቃ ፈልጌው አይደለም ያንን ሃይማኖት ወይም ደግሞ ያንን መስቀል መውረር ፈልጌው አይደለም። ለምን እኔ ማተቤን በጣም ነው የምወደው፣ በጣም እንትን ይለዋለሁ። ግን ያው እስካሁን ድረስ ትክክለኛ ፍርድ አልተሰጠውም ነው። ገባ አደለ? ለምኜው ስለ ክርስትና በደንብ ለወቅ፣ በቃ ስለ ሃይማኖቴ በደንብ ማወቅ ፈልጋለሁ። ለምን እዚህ ጋር አንድ ክርስቲያን መስቀል ስላንጠለጠለ ብቻ ነጠላ ለብሶ ቤተክርስቲያን ስለሄደ ብቻ ክርስቲያን አይባለም። ሙስሊምም ደግሞ ኢጃብ አድርጋ ስለሄደች ብቻ ሙስሊም አትባለም። ስለ ሃይማኖቷ በደንብ ማወቅ አለባት። ከዛ ስለዛ ስለዛ ነገር ስለሆነ ብቻ ያንን ነገር ሳደርግ እስካሁን ድረስ ከማንም ክርስቲያን ጋር ወይም ደግሞ ከኦርቶዶክስ ጋር ኖር ያለው ግን ደግሞ ለዚህ ለጥያቄ እንዴት ነው አንቺ እንዴት ለምን እንደዚህ አትሄጂም? ምናምን ብዙ ጓደኞች አሉኝ የሰንበት ተማሪዎች ምናምን። እኔ ግን ለምን እዛ አልሄድም? እዛ የሚሄዱ ልጆች ሁሉ ያስጠሉኝ ነበር። በቃ እነሱ ጓደኞቼ ከሆኑ እነዛ ልጆች ለመራቅ እንጂ ያን ያክል አልቀርባቸውም ነበር። እነ ማዘር ለምን አትሄጂም? አንቺ ሁሌ እንደዚህ እንደወንሽ እንደተንዘላዘልሽ ምናምን ገባህ አደለ ያንን ነበረ ቤት ስም ያለኝ በቃ እኔ ዘልዛላ ሆኜ ወይም ደግሞ በቃ ቤተክርስቲያን ቤተክርስቲያን መሄድ እፈልጋለሁ ግን በቃ እኔም ማስበው ሰይጣን እንዳገደኝ ነው ገባህ አደለ እና በቃ እንደዛ አድርጌ ምናምን ስለማስብ አሁን ላይ በቃ የተመለሰልኝ ነገር ወደ ዋናው ነገር ስመጣለ እስከዛሬ ሳመልክበት የነበረው ሃይማኖት ስለምነው ሳማልደው ያልተመለሰልኝ መልስ ወይም ወደ ትክክለኛው መንገድ ያልመራኝን ነገር ዛሬ ላይ ባላምንበትም በግድታ ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ፍረደኝ፣ ማለት እዚህ ጋር ምን መሰለ፣ እኔ ስትሄድ ሴትዮዋ በጣም ነበር ያናደደች። ለምን ከሰው ሀገር መምጣቴ ምናምን ምናምን እያልኩ ነበር የመጣትና፣ ከዛም መስጊድ ሄድኩኝ። መስጊድ ሄጄ አዛን ሲል ራሱ ሴትዮዋን ነው ንቅ ያደረኳት። ለምን እኔ ከዚህ በቅርበት በሩቅ አዛን እሰማለሁ እንጂ ከቅርበት እዛው መስጊድ ሁኔ ሆኔ ሰምቼ አላውቅም አዛን እና ከዛ አዛን ሲል በቃ የሆነ ሴትዮዋ ለንቅስ አድርጋት፣ አንቺ ምንድነው አዛን ሰምተሽ አታውቂም እንደ ምናምን ስትለኝ፣ አይ እኔ መስጊድ ገብቼ ስለማላውቅ ለዛ ነው አልኳት። ለምን እሷ ስሜ ብሌን የሚባለው እና ከዛ ብሌን ስምሽ ብሌን ነው ከዛ ደግሞ ሶላት አሰግጅም ለምን ሁሌም ለምን ሶላት አሰግጅም ለምን እንደዚህ አትይም ለምን እንደዚህ አትይም ትለይ ነበር ሴትዮዋ። በጣም ጥሩ ሰውነች። እና ሶላት ብሰግች እኮ አሪፍ ነው። እኔ ራሱ በትርፍ ጊዜ ቁርኣን አስቀራሻለው እና ለእኔም አጅራለው ለአንቺም ደግሞ ምናምን ትለኛለች። እና ከዛ በቃ እሷንም ከንትን አልቆጥራትም፣ ግን በዛሬ ባየሁት ነገር ወይም ደግሞ በዛሬ ፈጣሪ ሰምቶ ከንተ ጋር ባገናኘ ነገር የእውነት ከምነግርህ በላይ ከማስበው በላይ እስከ ዛሬ ከጠየኩት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል። ለምን ጥያቄ ፈጠረብኛል? አንደኛ በቃ እኔ አለ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ ምናምን እንደሚባለው በድንጋይ ያመልካሉ ሙስሊሞች በድንጋይ ነው የሚያመልኩት ይላሉና ከዛ ስለዛ ስለዛ ነገር ስለሆነ በቃ ያን ያንን ነገር ይዘህ ነው የምታድግና ብቻ ብዙ ከባድ ነገር አለው። ግን ብቻ እኔ ምን እንደምላ አላውቅም። ቃላት ነው የሚያጥረኝ። ዛሬ ላይ እንደዚህ ሆንክም ብዬ ሌላ ነገር ማምጣት አልፈልግም ግን ብቻ በውስጥ እናወራለን እና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንዴ ሁለቴም ሳይሆን በቃ በጣም ከምነግር በላይ ዝግጁ ነኝ ያ ማለት ግን ይህንን ስለነገር ከይም ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ እንፈልጋለን ገባህ እኔ ሌሎች እስላሞች ልጆች አውቃለሁ ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን ምናምን ምናምን አውቃለሁ ግን ደግሞ አንተ በደንብ ታውቃለህ ብዬ ያስብኩት ለምን እንደሆን ታውቃለህ? አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽርህ ነው እንትን የምትለውና በቃ አንዳንዴ ሚዲያ ላይ ስትሆን፣ ሶሻል ሚዲያ ላይ ስትሆን እዚህ ጋ ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙት ማለት ነው። ገባህ አደለም? ክርስቲያኖቹም ሙስሊሞቹ ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድን ነው ያሉኝ ምንድን ነው ያሉኝ? አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖሪያለሽ፣ ካልኖርሽ ደግሞ አንቺ እንደውም ክርስቲያናት መስልኝ ምናምን ነው ያሉኝ። ያ መሆን የለበትም ሲቀጥል ያው ይህንን ከጥፋት ብቻ ባልወስደውም ግን እንደዛ መሆን አልነበረበትም። ግን ችግር የለውም። ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኝ አልገባህ አይደለም? እኔ ፈልጌው ወይም አስቤበት ሳይሆን እንደዛ መሆን የለበትም ማለት እዚህ ጋር የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም ገባህ አይደለ እኔ ዛሬ ሄጄ ሴትዮዋ ዛሬ ሂዳ ይዛ ሄዳ ገጥታ ይዛኝ ሄዳ ያንን ነገር ባልሰማ ኖሮ ወደ አንተም ጋ ወደዛም ወደ ልጅ ጋ አልደውልም ያንንም ልጅ አላዋራውም ያንንም ልጅ አወራሁት በመሰለህ ዋሳብ ላይ ነው የምናወራው እና ከዛ ዛሬ እኮ ሴትዮ መስጊድ ይዛኝ ሄዳ መስጊድ ይዛይን ሄዳ አዛን ሲባል ደንግጬ ሴትዮዋን ጨመደርኳት እና ፈጣሪዬ አንተ እውነት ካለ እውነት ካለ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ፣ ማለት በቃ ግለጽልኝ፣ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንዲኖረኝ አድርገኝ ብዬ ጸለይኩ ምናምን ስለው፣ ከዛ ሁሌም ይነግረኛል ስለአንተ ለምን እሱ ጋር አትሄጂም ለምን እሱ ጋር አትሄጂም? ግን ያኔ እንደዛ ሲሉ ጭራሽም ነው የምትንም አለው ማለት ነው ለምን በቃ እሱን እንደ ጥላቻ አንተ የራስን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ምናምን ያንን ነገር ነው እናምለው። ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ። በቃ ሁሱ ብለሽ ሰርች አድርጊ ምናምን አለኝ። ሰርች አደረኩ ብዙ በስምህ ብዙ ልጆች አሉ። ያው በስምህ ብዙ ልጆች ቢኖሩም ያው ፈጣሪ ብሎ አገናኘኝ ማለት ነው። ለምን እኔ ሁሱ ብዬ ከአስራ ምናምን ልጅ በላይ ነው ፎሎ ያደረኩት። በቃ ያንተ እየመሰለ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይም። እና ከዛ ሁሉንም እንደዛ አድርጌ ምናምን አደረኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባ። እነዛ ልጆች ጋር ስገባ ያጸብም ቢኖርም አንተን እንዳገኝ እረዳኝ ማለት ነው። እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱአ ባደረኩበት ወይም ደግሞ ጸሎት ባደረጉበት ሳምቶኝ ከዚህ አድርሶኛል። ስለዚህ ያው እሺ በጣም ጥሩ አሁን እስልምና ለመቀበል ዝግጁ ነሽ ወይስ ነገር አዎ ዝግጁ ነኝ ግን ዝግጁ በሆነም በደንብ በዚህ ብቻ አንድ በቃ አልፈልግም ይሄን አስረዷት ብለ ለምን እዚህ ጋር ነገርከኝ እንደዚህ እንደዚህ ናቸው አልከኝ እንጂ ስለ እስልምና አላወቅም እስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው

ወተክሉቁነ ኢፍካ በራሳችሁ አማልክት ናቸው ብላችሁ ፈጥራችኋቸው ነው አሉ። የሰው ፈጠራዎች ናቸው። ከአላ ውጭ ያሉ አምላክ ተብሎ የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ አምላክ ምንም አጋር የለም። ከእርሱ ውጭ ሌላ ማንም አምላክ የለም። ወተክሉቁነ ኢፍካ እነ ለዚነ ተዕቡዱነ ሚን ዱንላህ ላ የምልኩነ ለኩም ሪዝቀን አላቸው። አብርሃም ምን አላ? እነዚያ ከአላ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷቸው አይችሉም ማለት

ስላም ይህ ነው ኢስላም ማለት። ከአባ ማለት ምን ማለት ነው? ማለት ከአባ ምንድነው? በጣም ካዕባ ማለት መካ ላይ የሚገኘው የአረት ማዕዘኑ ካዕባ ይባላል። ማለት እሱን አውቃለሁ ግን ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው ምንድን ነው? የምናመልከውም አይደለም የአላህም አምሳያ አይደለም አቅጣጫ ብቻ ነው፣ የሶላት አቅጣጫ። እንግዲህ ሰዎች ወደ ተዘበራረቀ ቦታ ወደ ተለያየ ቦታ እንዳይሰግዱ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው።

የስግደት አቅጣጫ እንጂ ሌላ አይደለም። መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስ ዙሬ እሰግዳለሁኝ ይላል። ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም። ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበር። ይህ ነው እሺ።

ይህች ሴት ለአንተ ሚስት እንድትሆን ተወስናለች፣ በዱንያም በአኼራም ተብሎ ታዘዘ ታዘዙ። ነቢያችን ሰለላሁ ዓለይሂ ወሰለም ከህልማቸው እንደተነሱ የነቢያቶች ህልም ራይ ነው ከአምላክ ዘንድ የሚመጣ ግልጠተ መለኮት እንጂ ሰይጣን በህልማቸው አይገልጥም፣ በእነርሱ አይመጣም። ከዛ ነቢያችን ሰለላሁ ዓለይሂ ወሰለም በቃ አምላክ አዞኛልና ናይ ብለው አስገድደው አልወሰዷትም። እንደውም በሌላ ጊዜ መልአኩ ጅብሪል ዓለይሂ ሰላም አሁን ይሄን ህልም ደገመ። ለሁለተኛ ጊዜ ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች አላቸው። ከዚህ በኋላ ነው ነቢያችን ስለ ላ ስለም ሄደው የትዳር ጥያቄ ያቀረቡላት። እንግዲህ የትዳር ጥያቄ የሚቀረብላት ህፃን ልጅ እንዳልሆነ ስትረዳላቸው፣ ራሷም ስለ ተክለ ሰውነቷ ተናግራለች። አቡዳውድ ላይ በተዘገበ ሰው በሆነ ሐዲስ እናታችን አይሻ ራሷ ስለ ተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር፣ ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀምማ ትመግበኝ ነበር። ይሄም ተሳካላት ለእናቴ፣ እኔም ሰባ ወፈርኩኝ አለች አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁ ነው ያለች። ቃል በቃ ራሱ ቋጫች። በቃለ ሴት ልጅ የተክለ ሰውነቷ ከደረሰና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም ማለት። የዘጠኝ ዓመት ልጅ ነች፣ ህፃን ነች። ዘጠኝ ዓመት ልጅ ጋ እንዴት ህፃን አይደለችም። ራሷ ከተናገረችው በላይ እኛ አናውቅም። ራሷ ስትናገር ወጣት ነኝ ብላ ተናግራለች። አንዲት ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሳለች። አሁን እዚ ጋ እየጠየቀን ያለ ነው ስለ ዛሬ ዘጠኝ ዓመት ሴት ሳይሆን የዛሬ 1446 ዓመት በፊት ስለነበረች ሴት ነው። ምን አለ መሰለሽ፣ በእስልምና አስተምሮ አለ እሱ ምንድነው፣ የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም። አዳም ልክ እንደኛ ይመስልሻል ቁመቱ አይደለም። አዳምን ነቢያችን ሰለላ ሰለም ሲገልጹት ኸለቀ አላሁ አደም ሲቱነ ዚራዓን አሉ አላህ አዳምን ስልሳ ክንድ አድርጎ ነው የፈጠረው፣ አሉ ሰላሳ ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለሰውነታቸው እየደቀቀች እያነሰች ሄዳ መታለች እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰውና የአሁኑ ሰው አይገናኙም ጭራሽ። የሰላሳ ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል? ምድር ላይ አያገኝም። የአንድ ሁለት ሜትር የማትሞላ ሴት ለርሱ በቁል ትሆን አትችልም፣ በፍፁም ይሻል በአዳም ጊዜ የነበረው ከኑህ ጊዜ ከነበረው ይበልጣል። የኑህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። ከአብርሃም ከነበረ በሙሴ ጊዜ ያለው ከአብርሃም ያለው ይበልጣል። ልክ እንዲህ ሰውነታቸው እየደቀቀ እየደቀቀች ነጣች። ለዚህ የዛሬ 1446 ዓመት ዘመን የነበረች ሴት እና የዛሬ ሴት እኩል አይደለችም። ይህን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሐዲስ ላይ ወጣት እንደነበረች ደርሳለች ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች።

ለትውልድ ቁጭ ብላኝ የምታስተምር ሴት ነበረች። እስኪ ቀርጿት እናንተ የዛሬዋ ዘጠኝ አመት ይሄን ማድረግ ትችላለች? አረ መፍፁም አታደርክም። ምናልባት ምን አልባት ከቃቀስ ትጫወት ህፃን ልጅ እንትን እናገኝ ይችላል። ወጣቻው አለ አይደለ? እናታችን አይሻ ግን 2000 ምናምን ሐዲስ ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሰሐቦች <سؤال> ሂላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ እናታችን አይሻ ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች። ሐታ የጦር ሜዳ መርታለች። የ9 ዓመት ሴት ዛሬ ትመራለች? አትመራም አትመራም። የጦር ሜዳ መርታለች እያልኳችሁ ነው። ወታ ማለት ነው ደስ እና ስለዚህ ከተክለ ሰውነቷ አንጻር ነው ዋና የሚታየው እሱ ነው። ተክለሰውነቷ ደግሞ ደርሳለች። አረብ ሀገር የኖራችሁ ሰዎች ይሄን ማየት ትችላላችሁ። ኢትዮጵያ ላይ ያለች አስር ዓመት ልጅ እና የአረብ ሀገር ያለች አስር ዓመት ልጅ አካላቸው እኩል ነው ማ ውስጥ ማለት አረብ አገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የነዚህኞቹ በጣም ትልቅ ነው ቻቸው እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛን። በዚያ ላይ ምን አይነት አደጋ ደርሶበታል ነው ጥያቄው? ምንም የደርሰባት ነገር የለም ሰዎች እንደሚገምቱት እና እንደሚያስቡት እንደዚ ነው እና ተክለ ሰውነቷ እንደደረሰ እራሷ የተናገረችው እሱ ትልቅ ማስረጃ ነው የሚሆንን የእርሷን ማንነቷን ማንበብና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። ሌላ ጥያቄ አለሽ? ሌላ ጥያቄ ሌላ ጥያቄ እንኳ የለኝም። ደሞቀስያልኝ ጠይቃለሁ ሲገባኝ እንዴ የምትነግረኝ ነገር ካለ ይጠቅማታል ብለ የምታስበው ነገር ካለ ነገር፣ እኔ ላንቺ እንዲጠቅምሽ መጀመሪያ ነገር ኮስ ስለ እስላም እስላም የነቢያቶች አይ፣ ስለ እስላምማ ነገርከኝ ኮ። ስለዛ ሳይሆን በቃ ማለት እንዴት አድርጌ እዚህ ጋር ኮ ነግሬያለሁ አይደል? እንዴ፣ እስላምን ብቻ ስላልክ እስላም አትሆንም። ለምን? እዚህ ጋር እኔ ሃይማኖቱን አመንኩኝ። አላህ አላህ አንድ ጌታ ነው። ከዛ ደግሞ መሐመድ መላእክተኛ ነው ማለት ነው አደለም። ከዛ መላእክተኛ ሲሆን ያንን ያንን ነገር ከ የሰማው ግን እዚህ ጋ እንዴት አድርጌ በደንብ ማወቅ እንዳለብኝ ምናምን ብትነግረኝ። ሻሃዳ ያዥ እና እስልምናን ተቀበይ የእስላማዊ ትምህርቶች የምትማሪበት ግሩፕ ደግሞ እናስገባሻለን። በየቀኑ ትምህርቶችን ትቀስሚያለሽ። የሰው ልጅ መጀመሪያ የሚያስፈልገው ምንድን ነው? ስለ ትክክለኛው ሃይማኖት ማወቅና አምላኩን ትክክለኛ አምላኩን የነቢያትን አምላት ማግኘቱ ነው። ከዚያ በኋላ ያምናል ይመሰክራል ለዚህ ለአምላኩ። ከዚያ በመቀጠል አምላኩ ያዘዘውን ተግባር ይፈጽማል። ስለ ሶላት በመማር ሶላትን ለእርሱ ብቻ መስገድ እንዲሁም ኢስላም የሚያዘውን ትዕዛዛት በመማር ያንን ይፈጽማል፣ የሚከለክለውን ነገር በመማር ልክ እንዲሁ ይቆጠባል ማለት ነው። ይሄ ነው እሺ። ሻዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልጣ ወይስ ደስ እንዳለሽ፣ ችግር የለውም ቤተሰቦች የሚያውቁሽ ከሆነ ችግር እንዳይፈጥሩበሽ

ሙሐመድ ሆይ ለእነዚያ ላይ ካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ይላል። ነቢያችን ሰለላሁ አለይሂ ወሰለም ሀዲስ ላይ ምናሉ? አልኢስላም የጅቡ ማቀብለሁ እና ስልምና ከእርሱ ፊት ያለን ኃጢአት ያሰርዛል። ሰውዬው ሲሰልም ጊዜ ያለፈው ኃጢአት ሁሉ ይሰረዝለታል ይገር ይባላል። እና ይህን ይመስላል። ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽውና ለመሰከርሽው ለአንድ ለአንድና ብቸኛ ለሆነው ለአምላክ ለአላህ ብቻ ትሰግቻለሽ ማለት ነው። የምትማሪበት ግሩፕ ኢንሻላህ እንድትገቢ አደርግሻለሁ። ዛህራ ካለሽ ጻፊ አንድ ጊዜ። ከሌለችም ችግር የለውም በውስጥ አገናኝሻለሁ። ስምሽ ማን ነበር ያልሽው? ብሌ መቀየር ከፈለግሽ መቀየር ትችያለሽ። ካልፈለግሽ ችግር የለውም ስላ

ስለ ውዱ አደራረግ ስለ ሶላት አሰጋገድ ብጠይቃት በደንብ ታሳይሻለች፣ ታስረዳሻለች። ካልሆነ ደግሞ ችግር የለውም፣ በውስጥ አገናኝሻለሁ ከአንዲት ልጅ ጋር። እሺ፣ እሺ። እንኳን ወደ ስላ መታሽላል። እሺ፣ ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። አሰላሙ አለይኩም።